ሰላም ጤና ይስጥልን። ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያውያንና ኤርትራውያን ስደተኞች ወደ አውሮፓ ለመግባት ቤላሩስን የሚመርጡት ለምንድን ነው? የቤላሩስን ድንበር ጠባቂዎች ሁለት ኤርትራውያን ስደተኞች አብሯቸው ሲጓዝ የነበረ የተባለ ስደተኛ አስከሬንን ይዘው በላቲቪያ ድንበር አዋሳኝ በሆነው ብራትስላቭ ክልል ውስጥ ማግኘቱን የኤስቢ የዜና አገልግሎት ዘግቧል። ኤርትራዊ መሆናቸውን በአስተርጓሚ የገለጹት ስደተኞቹ ላቲቪያ መግባታቸው፤ ነገር ግን የወታደር ልብስ በለበሱ ሰዎች ድብደባ እንደተፈጸመባቸው ገልጸዋል። በተጨማሪም ተንቀሳቃሽ ስልኮቻቸው እንደተወሰደባቸው እና በሽጉጥ በማስፈራራት በቤላሩስ ድንበር ላይ እንደተጣሉ ተናግረዋል። በጉዞ ላይ ሳሉ በደረሰበት ድብደባ የሞተው የ29 ዓመቱ ስደተኛ ሕይወቱ ማለፉን የቤላሩስ ፖሊስ አረጋግጦ የአስከሬን ምርመራ እየተደረገ ነው ብሏል። ሁለቱ ኤርትራውያን ስደተኞች ደግሞ ወደ ጤና ተቋም ተወስደው የሕክምና እርዳታ ተደርጎላቸዋል። ስደተኞቹ ቤላሩስን እንደ መሻገሪያ የሚጠቀሙት ለምንድን ነው? የቤላሩስ እና የፖላንድ ድንበሮች በሺዎች ለሚቆጠሩ ስደተኞች በጣም አደገኛ ከሆኑ ወደ አውሮፓ የመግቢያ መንገዶች አንዱ ነው። ከአውሮፓውያኑ 2021 ጀምሮ በርካታ ሺህ ስደተኞች የዚችን ሀገር ድንበር በማቋረጥ ወደ አውሮፓ እንደሚገቡ የተለያዩ ዘገባዎችም ያመለክታሉ። መንገዱ አስቸጋሪ በሚሆንበት ጊዜ ስደተኞቹ ወደ ሊትዌንያ በሰሜን ምዕራብ ቤላሩስ በሰሜናዊ ቤላሩስ ላቲቪያ እና በምስራቅ ቤላሩስ ወደ ፖላንድ የመሻገር አማራጭ አላቸው። ከቀድሞ ሶቪየት ሕብረት ግዛቶች አንዷ የነበረችው ቤላሩስ በምስራቅ አውሮፓ የምትገኝ እና ከአምስት ሀገራት ጋር የምትዋሰን የባህር በር የሌላት ሀገር ናት። በአውሮፓውያኑ በ1990 ከሶቪየት ሕብረት ተነጥላ ራሷን የቻለች ሀገር የሆነችው ቤላሩስ በስተ ምስራቅና ሰሜን ምስራቅ ከሩሲያ፣ በስተ ደቡብ ከዩክሬን፣ በስተ ምዕራብ ከፖላንድ፣ በስተ ሰሜን ምዕራብ ደግሞ ከሊትዌኒያን ከላቲቪያ ጋር ትዋሰናለች። ከሶስት የአውሮፓ ህብረት አባል ሀገራት ጋር የምትዋሰነው ቤላሩስ የህብረቱ አባል የመሆን ፍላጎት የላትም። ይች በአውሮፓ ህብረት የስደተኞች መሸጋገሪያ ናት በሚል ከፍተኛ ትችት የሚሰነዘርባት ቤላሩስ ብዙ ስደተኞችንም ወደ ሀገራቸው መልሳለች። በቤላሩስ በኩል ወደ ሌሎች የአውሮፓ ሀገራት የሚገቡ አብዛኞቹ ከኢራቅ፣ አፍጋኒስታንና ከሶሪያ የመጡ ስደተኞች ሲሆኑ ኢትዮጵያውያንና ኤርትራውያን ጨምሮ በርካታ አፍሪካውያንም ይህንን መስመር ይጠቀማሉ። ከቱርክ ኢስታንቡል እና አናቶሊያ፣ ከቤሩት ሊባኖስ፣ ከባግዳድ ኢራቅ እና ከደቡባዊ አረቢ መሬትስ ወደ ቤላሩስ ዋና ከተማ ሚኒስክ የቀጥታ በረራዎች አሉ። ከቱርክ፣ ከቡልጋሪያ፣ ከሮማኒያ፣ ከቡልዳቭ እና ከዩክሬን ወደ ስዊድን፣ ኖርዌይ እና ጀርመን የሚሄዱ ስደተኞችን መሸጋገሪ ያገር ነች። የቤላሩስ አየር መንገድ ቢላቪያ ከቱርኮች ኢስታንቡልና አንታሊያ እንዲሁም ከዱባይ በረራዎች አሉት። የቱርክ አየር መንገዶች ከኢስታንቡል ወደ ሚኒስክ በረራ አላቸው። በተጨማሪም በሕጋዊ መንገድ ወደ ሩሲያ በመግባት ወደ ቤላሩስ ወደ ፖላንድ ጀርመንና ሌሎች ሀገራት ይሻገራሉ። ለረጅም ጊዜ ከኢትዮጵያና ኤርትራ የሚነሱ ስደተኞቹ በሊቢያና በሜዲትራኒያን ባህር አቋርጠው ወደ አውሮፓ የሚደረጉት ጉዞ አደገኛ ከመሆኑ የተነሳ ፊታቸውን ወደ ሌላ መስመር አዙረዋል። በተጨማሪም ወደ አውሮፓ መድረስ አልመው ከሀገራቸው የሚወጡ ስደተኞቹ በጦርነት ከፍተኛ ጉዳት በደረሰባት ሊቢያ ውስጥ እንግልት ይደርስባቸዋል። በዚህ ምክንያት ብዙ አፍሪካውያን ስደተኞች በምስራቅ አውሮፓ በኩል ወደ መካከለኛው አውሮፓ የሚወስደውን መንገድ ይመርጣሉ። የአውሮፓ ህብረት ቤላሩስ፣ የአልጄሪያ፣ የግብጽ፣ የጋምቢያ፣ የግሪክ፣ የሀይቲ፣ ኢራን እና የናቢያ ዜጎች ጨምሮ የሰባ ስድስት ሀገራት ዜጎች ያለ ቪዛ ወደ ግዛቱ እንደሚገቡ መፍቀዷ ለስደተኞቹ ሞግሮፍ አንዱ ምክንያት ነው በማለት ከሷታል። እነዚህ የ76 ሀገራት ዜጎች ያለ ቪዛ ወደ ቤላሩስ መጀመሪያ ሲገቡ የ30 ቀናት ቪዛ ይሰጣቸዋል። ነገር ግን ቪዛው ሲያልቅ ወደ ሀገራቸው ከመመለስ ይልቅ የቤላሩስ መንግስት ፖላንድ ድንበር ላይ ወስዶ ይጥላቸዋል የሚል ክስም ይቀርብበታል። እንደ ኢትዮጵያና ኤርትራውያን ያሉ ስደተኞች በቪዛ ወደ ቱርክ ከገቡ በኋላ በግሪክ፣ በቡልጋሪያ፣ በሮማንያና በዩክሬን በኩል ወደ ቤላሩስ በመግባት ለመንግስት እጅ ይሰጣሉ። ከዚያም የሀገሪቱ መንግስት ወደ ፖላንድ ሊቱዋኒያ እና ላትቪያ ያሉ ሀገራት ድንበሮች እንደሚወሰዱ አንድ ኤርትራዊ ለቢቢሲ ትግረኛ ተናግሯል ይኸው ግለሰብ ወቅቱን ካልመረጥ ከአስቸጋሪ ሁኔታ ላይ ሊገጥምህ ይችላል በማለት የአየር ጸፋዊ መንገዱን ለስደተኞች አስቸጋሪ ያደርገዋል ብሏል ስደተኞቹ አንድ ወደ ፖላንድ ላትቪያ ወይም ለሊትዋን ከተሻገሩ ወደ የትኛውም የአውሮፓ ክፍል በባቡር መሄድ ይችላሉ ነገር ግን ድንበር ላይ ከተያዙ ወደ ቤላሩስ ይመልሷቸዋል። በ በ2024 ብቻ ኤርትራውያን ኢትዮጵያውያንና ሶማሊያውያን ጨምሮ ከ17 ሺህ በላይ ስደተኞች በቤላሩስ በኩል ወደ ሀገሪቱ ድንበር አቋርጠው መግባታቸውን መረጃዎች ያመለክታሉ። ይህም ከ2023 ጋር ሲነጻጸር በሶስት እጥፍ ይበልጣል። በዚህ የአውሮፓ ዓመት ከቤላሩስ ወደ ላትቪያ ለመሻገር የሞከሩ ከ8 ሺህ በላይ ስደተኞች በሀገሪቱ የድንበር ጠባቂዎች ወደ ሚኒስክ ተመልሰዋል ነገር ግን ድንበር አቋርጠው ወደ ሌሎች ሀገራት የገቡት ቁጥራቸው ምን ያህል እንደሆነ ግልጽ አይደለም ሲል የላቲቪያ ፖሊስ ገልጿል። በ2024 ወደ 6000 የሚጠጉ ስደተኞች በላቲቪያ ድንበር ጠባቂዎች ተይዘው ወደ ቤላሩስ ተመልሰዋል። በተመሳሳይ በ2024 ወደ 30000 እና በ2025 ከ26000 የሚበልጡ ስደተኞች ከቤላሩስ ወደ ፖላንድ ለመሻገር ሲሞክሩ በፖላንድ ድንበር ጠባቂዎች ተይዘው መታሰራቸውን ሰነዶች ያሳያሉ። የአውሮፓ ሕብረት እንደ ቱርክ ያሉ ሀገራት የኢራቅ፣ የየመን፣ የሶሪያ ዜጎች በቱርክ አየር መንገድ ወደ ሚኒስክ የቤላሩስ ዋና ከተማ እንዳይበሩ ጠይቋል። ቱርክ ካለፈው ዓመት መጨረሻ ጀምሮ ይህንኑ ተግባራዊ እያደረገች ነው። የተባበሩት አረብ ኢሜሬትስ ከዚህ ዓመት መጀመሪያ አንስቶ የኢራቅ፣ የየመን፣ የሶሪያ፣ ሶማሌ፣ ኤርትራና ኢትዮጵያውያን ጨምሮ የበርካታ ሀገር ዜጎች በቀጥታ ወደ ቤላሩስ እንዳይበሩ ከልክላለች። መሀሬ የተባሉ ማህሪ የተባሉ ኤርትራዊ ቤላሩስ እንደደረስኩ ከዱባይ ወጥቼ በቀጥታ ወደ ሚኒስክ ሄጄ ለአንድ ሳምንት ያህል ቆየሁ ከዚያም በቤላሩስ ድንበር ላይ ወደምትገኘው ብሩዚክ ከተማ ሄድኩ ሲል ወደ አውሮፓ ለመግባት ያቋረጠችውን ሀገራት ለቢቢሲ ተናግሯል። ማህሪ በፖላንድ ከዙኒካ ከተማ አቅራቢያ በምትገኘው ብሩዝጊ ውስጥ የስደተኞች ካምፕ እንዳለና በሺዎች የሚቆጠሩ ስደተኞች በዚያ ተጠልለው እንደሚገኙም ያስረዳል። ከቤላሩስ ወደ ፖላንድ ስታቋርጥ ከተያዝክ የፖላንድ ድንበር ጠባቂዎች ሰነድን ወይም ሞባይል ስልክን ወስደው ወደ ካምፑ ይመልሰዋል ብሏል። እስከ አስራ አምስት ጊዜ በፖላንድ ፖሊሶች ተይዞ የተመለሱ ሰዎች አስታውሳለሁ ካምፑ እስከ አርባ በላይ ኤርትራውያን ነበሩ ብሏል። ሊቱዌኒያ ከፖላንድ የሚመጡ ስደተኞች ለመከላከል ድንበሯን አጥብቃ በመጠበቅ የቤላሩስ የሰሌዳ ቁጥር ያላቸው ተሽከርካሪዎች ወደ አገሪቱ እንዳይገቡ ከልክላለች።